የሲዳማ ብሔራዊ ክልላዊ መንግሥት የሰላምና ጸጥታ ቢሮ ኃላፊ በትናንትናው ዕለት በፖሊስ በቁጥጥር ስር መዋላቸው የሚታወስ ሲሆን የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የተባለጆ በከባባድ ወንጀሎች ተጠርጥሮ ሲፈለግ ለሕግ ለመቅረብ ፈቃደኛ ባለመሆን ተሰውሮ ካለበት ትናንት ከሰዓት በክልሉ ፖሊስና በአዲስ አበባ ፖሊስ የተቀናጀ ክትትል ከተደበቀበት በፖሊስ ቁጥጥር ጆሏል መዋሉን የክልሉ ርዕሰ መስተዳድር በፌስቡክ ገጹ አሳውቀዋል። ግለሰቡ በሐሽሽ፣ በኮንትሮባንድ አዘዋዋሪነት፣ በሙስና፣ ሰዎችን ከአገር በሕገወጥ መንገድ በማዘዋወር በሽብር ወንጀሎች እንደሚፈለግ ይሄው ገጽ መግለጹ ይታወቃል። የሲዳማ ብሔራዊ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ የአንድ የምክር ቤት አባልን ያለመከሰስ መብት አነሰ። የሲዳማ ብሔራዊ ክልል ምክር ቤት ስድስተኛ ዙር ምርጫ አራተኛ የሥራ ዘመን ሁለተኛ አስቸኳይ ጉባኤውን ዛሬ አካሂዷል። ምክር ቤቱ በጉባኤው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስተዋል። የሕግ ከለላ የተነሳበት አቶ አለማየሁ ጢሞቴዎስ ሥልጣንን ያለ አግባብ በመጠቀም ኮንትሮባንድንና ሕገወጥ የጦር መሳሪያ ዝውውርን በመሳተፍ እንዲሁም በሙስና ወንጀል መሳተፉን በምርመራ መረጋገጡን የሲዳማ ክልል ፍትህ ቢሮ ኃላፊ አቶ መቶ ማሩ የሲዳማ ክልል ምክር ቤት ዛሬ ባካሄደው ስድስተኛ ዙር ምርጫ አራተኛ የሥራ ዘመን ሁለተኛ አስቸኳይ ጉባኤ የምክር ቤት አባሉን ያለመከሰስ መብት አንስቷል። ግለሰቡ በስልጣን ያለ አግባብ መጠቀም፣ በሙስና በቀጥታ በኮንትሮባንድ ዝውውር ውስጥ መሳተፍ፣ ለኮንትሮባንድ አዟዟሪዎች በጥቅም ትስስር ምቹ ሁኔታ መፍጠርና አደንዛዥስ በማዘዋወር እንቅስቃሴ ውስጥ መገኘቱን የክልሉ ፍትህ ቢሮ ለምክር ቤቱ በዝርዝር አቅርቧል። የምክር ቤት አባላት በግለሰቡ ዙሪያ የቀረበውን ዝርዝር መረጃ ካዳመጡ በኋላ ሌሎች ከግለሰቡ ጋር በጥቅምት ስር የወንጀል ተሳትፎ ያላቸው አካላት ላይ በጥልቀት ፍተሻ ማድረግ እንደሚገባ አንስተዋል። ግለሰቡ ስልጣኑን መከታ በማድረግ የፈጸማቸው ነገር ግን በወንጀል ሪፖርቱ ውስጥ ያልተካተቱ በርካታ ኢ-ፍትሐዊ ድርጊቶች መኖራቸውን በምክር ቤት አባላቱ ተነስቷል። ምክር ቤቱ የግለሰቡ ያለመከሰስ መብትን ለማንሳት የቀረበለትን አጀንዳ በሙሉ ድምፅ አስድቆታል። ምክር ቤቱ በሌላ በኩል የክልሉ መገናኛ ብዙሃን ስያሜ ኮአፊኒ ብሮድካስቲንግ ኮርፖሬሽን ከእንዲሆን የቀረበለትን አዋጅ መርምሮ ውድቅ በማድረግ የሚዲያ ተቋሙ ቀድሞ ይጠራበት በነበረው ስያሜ ኮ የሲዳማ ብሮድካስቲንግ ኮርፖሬሽን ከሆኑ እንዲቀጥል ውሳኔ አሳልፏል። ስለ ተከታተሉ እናመሰግናለን። በጉዳዩ ላይ መረጃዎች የሚኖሩ ከሆነ እናቀርባለን። ቻናላችንን ሳብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ቆይታ እንደሆንላችሁ ተመኘን። ቻው ቻው።